የተጣበም ቀድሞ ይህን ብላ ይህን ይህን አትብላ ተብሎ ህግ ተሰርቷል። በሐዲስ ኪዳን እንግዲህ ይህን ብላ ይህን አትብላ ተብሎ የተሰራ ህግ፣ ግዴታዊ ህግ የለም። ጴጥሮስ ምግቡን ሊበላ ሂዶ ሳለ እስከሚዘጋጅለት ከሰገነቶቶ ሳለ ተደሞ መጣበት ያል ተደሞ ማለት ማስተዋል፣ ተመስጦ እንደማለት ነው። ያ ሲመጣበት አንድ ያያያል፣ ሰፊ መጋረጃ በአራት ወገን ተጋርዶ፣ በውስጡ እንስሳት፣ አራዊት፣ አዕዋፍ ተስለውበታል። የሚበላውም የማይበላውም እንስሳት ተስሎበታል። ከዚያ መልአኩ ወደ ርያ ርያ ማለት አሳማ ነው ወደዚያ እያመለከተ ጴጥሮስ ይህንን ርያ አርደህ ብላ ይለዋል። ቅዱስ ጴጥሮስ ደግሞ አይ አንሰ የበላይኩ ግሙራ ዘይኮነ ንጹህ ኃይል አይ እኔ እስከዛሬ እንደዚህ አይነት የረከሰ ነገር በልቼ አላውቅ ይለዋል በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡራን የእግዚአብሔር ቤተሰቦች በአቦ ወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ አሜን። እግዚአብሔር አምላካችን ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ ከምድር እስከ ሰማይም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ከቅዱሳን ጻድቃን ሰማዕታት ጋር ክብረ ምስጋና ይድረሳት። ዛሬ እንደ እግዚአብሔር መልካም ፈቃድ አንድ ነገር አንስተን የምንነጋገር ይሆናል። የምናነሳውም የትምህርታችን ርዕስ በፍትሐ ነገሥት ፍትሕ ሥጋዊ አንቀጽ 23 ላይ ስለ መብል ስለ ልብስ ስለ ቤት ብሎ ሊቃውንት የተናገሩትን ነገር አንስተን እንነጋገራለን ማለት ነው። ምክንያቱም ክርስቲያን ማለት የስርዓት ህዝብ ነው፣ እግዚአብሔርም የስርዓት አምላክ ነው። ክርስቲያን አበላሉም፣ አለባበሱም፣ የሚኖርበት ቤት ሳይቀር ስርዓት ያለው እንዲሆን አበው መፍታ ነገር ሰርተውልናልና። ለመሆኑ በሐዲስ ኪዳን መብል እንዴት ይገለጻል? ከብሉይ ኪዳንስ እንዴት ይለያል? ለመሆኑ ሰው ያገኘውን ነገር መብላት መጠጣት ይችላል ወይስ አይችልም የሚለውን ነገር ረድኤት እግዚአብሔር አጋዥ አድርገን የምንመለከተው ይሆናል ማለት ነው። እንግዲህ አቦ ፍትሐ ነገሥት ላይ አንቀጽ ሃያ ሦስት የሚሉት ነገር ምንድን ነው? መጀመሪያ ከሁሉም በፊት የሚገልጹት በሐዲስ ኪዳን ይሄ ይበላል፣ ይህ አይበላም ተብሎ የሚከለከል ነገር የለም ይላሉ፣ መጀመሪያ ሲገልጹ ምክንያቱም በብሉይ ኪዳን የነበረው በኦሪት ዘሌዋውያን ምዕራፍ 11 እና 18፣ 19 ወደታችም አለ በሰፊው ተገልጿል። የሚበላና የማይበላው ይሄ ርኩስ ነው፣ ይሄ ንጹህ ነው እየተባለ መብሉ በደንብ ተለይቶ ተነግሯል። በሐዲስ ኪዳን ግን ሁሉ ነገር ቅዱስ ጳውሎስ እንደተናገረው ሁሉ ንጹህ ለንጹሐን፣ ንጹህ ለሆነው ሰው ሁሉ ሁሉም ነገር ንጹህ ነው ስለተባለ በርኩሰት ምክንያት አይበላም የሚባል የለም። ምክንያቱም ተፈጥሮ በራሱ ርኩስ ነው ማለት አይቻልም። ተፈጥሮን ያመጣ እግዚአብሔር ነው። ተፈጥሮን ርኩስ ነው ካል አንደኛ እግዚአብሔርን ርኩስ ነገር እንደፈጠረ አድርገን እንድናስበው ስለሚያስገድደን እግዚአብሔር በወሬ ዘፍጥረት ምዕራፍ አንድ ቁጥር ሀያ አምስት ላይ እንደተነገረ ወሬ እግዚአብሔር ከመሰና ይወቱ ይላል። ፍጥረታት ተፈጥረው ሲያልቁ እግዚአብሔር ያ መልካም እንደሆነ አየ ይላል። እግዚአብሔር የፈጠረው ነገር ሁሉ መልካም ነው ማስተማሪያ ነው ለምግበ ስጋ ለምግበ ነፍስ ለምስጋና የተፈጠረ ነው ማለት ነው። ስለዚህ በሐዲስ ኪዳን ሁሉ ነገር ንጹህ እንደሆነ ተነግሯል። ስለዚህ እንደውም ቅዱስ ጳውሎስ ምንድነው ያለ? ግብረ ሐዋርያት ምዕራፍ 15 ላይ በዘመኑ ይሄ ጥያቄ ተነስቶ ነበረ። ያመኑት አይሁድ ያላመኑትን እነዚያን ያላመኑትን አህዛብን አሳምነው ከዚያ በኋላ ምን ይጭኑባቸው ነበረ? አንደኛ ወንጌልን እንበላው ጥምቀትን እንበለ ግዝረት አተያዙ ማለትም ወንጀልን ብትይዙም ኦሬትን አትተው ጥምቀትን ብትጠመቁም ግዝረትን አትተው እያሉ ያስገድዷቸው ነበር። በመብልም ምክንያት ደግሞ በመብል ዙሪያ ይህንን አትብሉ ይህንን ብሉ እያሉ ሲያስቸግሯቸው፣ አሕዛብ ግራ ሲገባቸው ለሐዋርያት መልእክት ይልከው። የመጀመሪያው የሐዋርያት ሲኖዶስ በአምሳ ዓመተ ምህረት አካባቢ ተደርጎ የተደረሰበት ውሳኔ ምንድን የሚል የሐዋርያት ሲኖዶስ ከተሰዋ ከደምም ከታነቀም ከዝሙትም ትርቁ፣ ከዚህም ከሚያስፈልገው ከሌላው ነገር ትሸሹ ዘንድ ነው እንጂ ሸክም እንዳናከብድባችሁ እኛና መንፈስ ቅዱስ ፈቅደናል። ታንቆ የሞተውን ለጣዖት የተሰዋውን ሙቶ ያደረው ይህንን ካልሆነ በቀር ሌላውን ነገር እንድትበሉ እኛ ፈቅደንላችኋል። በፍጹም የሚከለከል ነገር የለም። ለምን ከተባለ እግዚአብሔር የፈጠረው መልካም ነው፣ እና እነዚህ ለምን ተከለከሉ ከተባለ አንደኛ ለጣዖት የተሰዋውን መብላት ማለት ከቤተ ጣዖት ሂደው ቢበሉት ወደ ጣዖት አምልኮ ስለሚሰራቸው ነው እና ከዚህ ከዚህ ነገር መራቅ አለባችሁ እንጂ በመብል ምክንያት ሌላ የምናከብድባችሁ ሸክም የለም ብለው ተናግረዋል እና ሰለስቱ ምዕት የሚል ነገር ሲናገሩ እንግዲህ ዛሬ የማይበሉት ለምንድን ነው የሚሉት ሲናገሩ አንደኛ ለጤና የማይጠቅሙ ስለሆነ ነው ይላል። እኛ ብንበላቸው ለሰውነታችን ሕይወትን የማይሰጡ በሽታን የሚያመጡ ስለሆኑ በዚያ ምክንያት ይህንን ብሉ፣ ይህንን አትብሉ ይባላል እንጂ በተፈጥሯቸው ግን ማንኛውም ፈጥሮ የሆነውን ነገር ብንመገበው ዳ አይሆንም፣ ንጹህ ነው። በተፈጥሮ ንጹህ ነው። እኛ ግን አንደኛ አሁን በተባለው መልኩ ለጤንነት የሚጎዱ ስለሆነ፣ ሁለተኛ ደግሞ አብዛኛውን ደግሞ እንደየሀገሩ ደግሞ እንደ ባህሉ ስለሚኖር ሰው አሁን ብዙ ጊዜ ባህልና ሃይማኖት ይደበላለቃል። በባህላችን አሁን የሚበላና የማይበላ ልማዳል፣ ያን ወደ ሃይማኖት የማምጣት ነገር አለ። በሃይማኖታችን ስለመብል የተነገረው በሐዲስ ኪዳን ሁሉም ንጹህ እንደሆነ ማንኛውም ነገር መብላት የፈለገ ሰው መብላት እንደሚችል በተፈጥሮ ንጹህ ሆኖ የተፈጠረ እንደሆነ ተነግሮናል። በባህላችን ደግሞ ይሄ ነገር አይሰራም፣ ምክንያቱም በባህላችን የሚበላ ነገር አለ፣ የማይበላ ነገር አለ። ስለዚህ ያንን በባህል የሚደረገውን ነገር ወደ ሃይማኖት አምጥቶ ግዴታ በሐዲስ ኪዳን ይህንን መብላት ይህንን አለመብላት መብላት እያሉ መከፋፈል በከፋፈል በፍጹም የማይቻል ነገር ነው። ስለዚህ በዚህ ምክንያት በውስጣቸው የሚጎዳ ነገር ስላለባቸው ሰለስቱ ምዕት ከልክለዋል ከልከለዋል ጌታም እኮ በ ማቴዎስ ወንጌል ላይ ምንድነው ያለ? የጌታ ደቀ መዛሙርት ምግብ ሊበሉ ሲሉ እጃቸውን ሳይታጠቡ ሲበሉ ጻፍት ፈሪሳውያን ተመለከቱና፣ ለምን ደቀ መዛሙርቶች የረበናትን ስርዓት ያፈርሳሉ? ምግብ ከመብላታቸው በፊት እጃቸውን አይታጠቡምና አሉት። ጌታ ምንድነው ያላቸው? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ የሚጣል አትመለከቱም? ምን ሰውን የሚያረክሰው ሰው ከአፉ የሚወጣው ነው እንጂ ወደ አፉ የሚገባው አይደለም። ምክንያቱም ከአፍ ውስጥ የሚወጣው ከልብ ውስጥ ይወጣል። ከልብ ውስጥ ደግሞ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ፤ እነዚህ ነገሮች ከውስጣችን የሚወጡ ናቸው። ወደ አፋችን የሚገባው ግን ወደ ሆዳችን ወርዶ በኋላም በቆሻሻ አማካኝነት ይወጣል። ስለዚህ ሰውን የሚያረክሰው ምንድን ነው አለ ካፍ የሚወጣው። ክፉ ሐሳብ ካፍ ይወጣል፣ ከልቡ ላይ ይወጣል። መስረቅ ከልቡናችን በሐሳብ ይወጣል፣ ዝሙት ይወጣል። ይህንን ይህንን ነገር ነው እንጂ መከላከል እጅ ሳይታጠቡ መብላትስ የእግዚአብሔርን ስርዓት ማፍረስ አይደለም ብሎ ነግሯቸዋል። ስለዚህ ነገር መብላት እንጂ ምግብ መብላት ወይም በተለያየ መንገድ አላስፈላጊ የሆኑ ነገሮችን ዛሬ እኛ አያስፈልጉም የሚላቸውን ነገር በሃይማኖት የጸና ሰው ደግሞ ያለ ሲደረግ ከታች እናመጣዋለን። ሳይጠራጠር የሚበላ ሰው ከሆነ ምንም በዘመነ ሐዲስ ኪዳን ችግር የለበትም ማለት ነው። የሐዋርያት ስራ ምዕራፍ 10 ቁጥር 9 ላይ አንድ ታሪክ አለ እንደዚህ ጴጥሮስ ምግቡ ሊበላ ሂዶ ሳለ እስከሚዘጋጅለት ከሰገነቶቶ ሳለ ተደሞ መጣበት ተደሞ ማለት ማስተዋል ተመስጦ እንደማለት ነው ያ ሲመጣበት አንድ ራእያ ሰፊ መጋረጃ በአራት ወገን ተጋርዶ በውስጡ እንስሳት አራዊት ሃይዋፍ ተስለውበታል የሚበላውም የማይበላውም እንስሳት ተስሎበታል። ከዚያ መላኩ ወደ ርያ ርያ ማለት አሳማ ነው ወደዚያ እያመለከተ ጴጥሮስ ይህንን ርያ አርድህ ብላ ይለዋል ቅዱስ ጴጥሮስ ደግሞ አይ አንሰ የበላይኩ ግሙራ ዘይኮነ ንጹህ አይነት አይ እኔ እስከ ዛሬ እንደዚህ አይነት የረከሰ ነገር በልቼ አላውቅም ይለዋል። እዚህ መልአኩም ምን ብሎ ይመልስለታል? ዘእግዚአብሔር አስተናጽሐ አንተ የታስተራኩስ እግዚአብሔር ንጹህ ያደረገውን አንተ አታርክስ ይለዋል። እንዲህ እያለ ሶስት ጊዜ ተናገረው ይላል። ይሄ ሁለት ትርጓሜ እንዳለው ቅዱስ ዮሐንስ አፈወርቅ ተርጉሞታል። አንደኛ እነዚያ እሪያ የተባሉ የማይበሉት እንስሳት የተባሉ አሕዛብ ናቸው። አሕዛብን አስተምር እያለ ነው ቅዱስ ጴጥሮስ ደግሞ አሕዛብን አላስተምርም በእስራኤልንም አስተምር እያለ እግዚአብሔር አስተምር ቢልህ አላስተምርም ስላለ ተው አስተምር ሲለው። ምክንያቱም ከዚያ ቀጥሎ ታሪኩን እንደምናነባው ቆርኔሊዎስ የተባለውን የአሕዛብን አለቃ ሂዶ አስተምሮ አጥምቆ ስለተመለሰ ማለት ነው። ስለዚህ አንደኛ ትርጓሜው አሕዛብን ማስተማር እንዲገባ፣ ሁለተኛው ትርጓሜ ግን ሁሉም ነገር ንጹህ እንደሆነ በሐዲስ ኪዳን መልአኩ ለቅዱስ ጴጥሮስ ሲነግረው ነው ብሎ ቅዱስ ዮሐንስ አፈወርቅ ተርጉሞታል። ምክንያቱም የተጣም የተልክፍ የሚባሉ በኦሪት ሕግ የነበሩ ሕገጋት በሙሉ ዛሬ ላይ እነዚያ ተሽረዋል። ቀድሞ በርን የነካ እስከ ሰርክ ጊዜ ርኩስ ነበር። ዛሬ ላይ ግን በርን አጥቦ ገንዞም ቢቀብሩ ርኩስነት የለም። የተጣበም ቀድሞ ይህንን ብላ ይህንን አትብላ ተብሎ ሕግ ተሰርቷል። በአዲስ ኪዳን ግን ይህንን ብላ ይህንን አትብላ ተብሎ የተሠራ ሕግ ግዴታዊ ሕግ የለም። ሰው በፈቃዱ ሊትወው ግን ይችላል። ለምሳሌ ሰው መጠጥ የማይጠጣ ሰው ሊኖር ይችላል። ለምን አልጠጣህም አይባልም ወይም እሱ ስላልጠጣ ሌላው ሰው አይጠጣም አይባልም የሚፈልግ ይጠጣል ማይፈልግ ልክ እንደዚያ ነው ማለት ነው እና በሐዲስ ኪዳን የተነገሩት የተነገሩት ነገሮች እነዚያ ናቸው ለምሳሌ ግን ቅድም እንደተናገርነው ለህይወታችን የማይጠቅሙ ሆነው የተከለከሉ ነገሮች አሉ ከጤንነታችን አንፃር ነገር ግን እንደዚያ ሆኖ ደግሞ የሚፈቀዱ ነገሮች ደግሞ አሉ ለምሳሌ እዚያው አንቀጽ 23 ላይ አለው ያስቀመጡት አንድምታ ትርጓሜው ላይ አንድ ነገር አለ ሰው ወርሃ ፅን ወርሃ ፅን ፅን አለው ይላል። ማለት ምን ማለት ነው? ወርሃ ፅን ማለት ለምሳሌ ኖርማል ጥ ራሱን የቻለ አካል ደና ልጅ የሚወለድበት ወራትና በሽተኛ ሆኖ ልጅ የሚወለድበት ወራት አለው ይላል። ያም የሚሆንበት ምክንያት ሴቶች የወርሃዊ ግዳጅ በሆኑበት ሰዓት ተራክቦ አድርገው ህፃን ቢፀነስ ሰውነቱ ልህሉ ይሆናል ይላል። አጀሮ የማይሰማ አፉ የደነቆረ ልህሉ የሆነ ሰውነቱ ወፍራም የሆነ አይነት አሁን መምተኞችን እናውቃለን። ልክ እንደዚያ ይሆናል። ለዚያ መድኃኒት የዘንዶን ስጋ ፈጭቶ ለፍየል አብርቶ እስከ ሦስት ጊዜ ፍየሌቷ አርደው ቢያበሉት ያለ ጅፈወሳል ብለው እዚያ ላይ ያስቀምጠውታል። ይህንን ያመጡት ለምንድን ነው ሲባል አስፈላጊ ሆኖ ከተገኘ ለበሽተኛ ለመምተኛ እንደዚህ አይነት ፈውስን የሚሰጥ ከሆነ እንደዚህ አይነት ዘንዶ ሳይቀር የሚበላበት ሁኔታ አለ ማለት ነው። ስለዚህ እንደዚህ ሆኖ የሚፈቀድ ስላለ መጠራጠር ግን አይገባም ብሎ ቅዱስ ጳውሎስ ተናግሯል። ምንድነው ያለ? በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ክርስቶስ ሁኜ አውቄያለሁ ተረድቻ ተረድቻለሁ። ነገር ግን ምንም ርኩስ እንዲሆን ለሚቆጥር ለርሱ ርኩስ ነው አለ። ተመልከቱ። በራሱ ኃጢአት የሆነ እንደሌለ አውቄያለሁ አለ። ነገር ግን ርኩስ ነው እያለ እየተጠራጠረ ለሚበላ ሰው ሁሉም ነገር ርኩስ ነው። ወንድምህን በመብል ምክንያት የምታሳዝን ከሆንክ እንግዲህ በክርስቶስ ፍቅር አልተመላለስክም። ክርስቶስ ለርሱ የሞተለት እርሱን በመብል ምክንያት አታጥፋው። ስለዚህ ርኩስ ነው እያለ እየተጠራጠረ የሚበላ ሰው ለሱ ሁሉ ነገር ርኩስ ነው። ንጹሕ ነው ብሎ በፍጹም ሕሊና አምኖ የሚበላ ሰው ካለ ግን ሁሉም ነገር ለርሱ ንጹሕ ነው ማለት ነው። ስለዚህ በመብል ምክንያት የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው፣ በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው ብሎ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ ስምንት ከቁጥር አንድ እስከ 12 ተናግሯል ማለት ነው። ይሄ ነው እግዚአብሔር የፈጠረው መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም ነገር የለውም ይላል። እንዲሁ ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልዕክቱ ምዕራፍ 4 ከቁጥር 5 ላይ ማለት ነው። በዚህ ምክንያት በሐዲስ ኪዳን ርኩስ ነው ተብሎ በፍጹም የተከለከለ ነገር እንደሌለ በመብሉ ዙሪያ ማወቅና መረዳት አለብን። ይህ ሲባል ግን በደንብ ማስተዋል አለብን። ይሄ ስለተባለ ሁሉንም ማግበስበስ እንደማይገባ ማስተዋል ያስፈልጋል። ይሄ ማለት ያስፈለገ ለምን መሰላችሁ? አንዳንድ መና መናፍቃን የሚያመጡ ስተስላለ ርኩስ ፍጥረት አለ፣ ንጹህ ፍጥረት አለ ብለው የሚያምኑ ስላሉ ማለት ነው። ያ ነገር እንደሌለ እግዚአብሔር የፈጠረው መልካም እንደሆነ ለመግለጽ የተደረገ ነገር ነው እንጂ ሰው ሁሉንም የሚብላ ማለት አይደለም። የሚመጥረውንና የሚፈልገውን ብቻ መመገብ አለበት። ስለ ልብስ ደግሞ እንግዲህ አበው ስለ ምግብ ተናገሩና ስለ ልብስ ይናገራሉ። ሰው እንዴት መልበስ አለበት? ክርስቲያን የሆነ ሰው አለባበሱ ራሱ በስርዓተ ቤተክርስቲያን የተዋጀ የተቃኘ መሆን አለበት ማለት ነው። እና ምን ያላሉ ኦሪት ዘዳግም ምዕራፍ 22 ቁጥር አምስት ላይ ያለውን ነገር ይጠቅሳሉ። ሴቶች ወንዶችን፣ ወንዶች የሴቶችን ልብስ መልበስ በፍጹም አይገባም ይላል ኦሪት ዘዳግም ምዕራፍ 22 ቁጥር አምስት ላይ። ለምን ከተባለ አርአያ መለወጥ ነው። እግዚአብሔር ሴት አድርጎ የፈጠራትን ወንድ ልሁን ማለት የእግዚአብሔርን ተፈጥሮ ሊቀይር ማለት ነው፣ የወንድ ልብስ መልበስ ማለት ነው። ሴቶችም እንደዚሁ፣ ወንዶችም እንደዚሁ በሴቶች ልብስ አያጌጡ ይላል ለምሳሌ አሁን በዘመናችን ምን እናየው አለ አይደል ጆሮአቸውን እየተበሱ የጆሮ ጌጥ የሚያደርጉ ልክ ሴቶችን የሚመስሏል ፀጉራቸውን በማሳደግ በተለያየ ነው ይሄም ራሱ ተከልክሏል ሴቶች ወንዶችን ወንዶች ሴቶችን እንም ሰል ማለት የለባቸው አራያቸውን መቀየር የለባቸው እግዚአብሔር የፈጠረላቸውን ነገር ብቻ መያዝ አለባቸው ማለት ይህንን አራያ መለወጥ እንደሆነ አቦ በፍታ ነገር ስለተናገሩ ይህን በደንብ ማወቅ አለ በዘመናችን በእርግጥ ይሄ ነገር ያው የምናየው ነገር ሴቶች ሱሪ ለብሰው ነው የሚሄዱ። በነገራችን ላይ ሱሪ የወንድ ነው። በምንም ተአምር የሴቶች ተደርጎ አልተፈጠርም። ግን ይሄ ነገር የምዕራባውያን የባህል ተጽዕኖ ስላለብን እየተሰራበት ነው ያለ። በፍትሐ ነገሥት ላይ ግን ይሄ በፍጹም የተከለከለ እንደሆነ ማወቅ አለብን። ካህንም ራሱ የወታደር ልብስ አይልበስ ይላል። ይህም የተነገረበት የሮማውያን ወታደሮች ቀይ ልብስ ይለብሱ ነበር ይላል። የሰውን ደም እናፈሳለን ሲሉ ማለት ነው። ምሳሌው እንደዚያ ክርስቶስ ግን የሚያፈሰው የክርስቶስ እንደምን የሚቆርሰው የክርስቶስ እንደምነውና የወታደር ልብስ መልበስ አይገባውም እያሉ ይናገራሉ። ስለ ቤትም የጌታችን ኢየሱስ ክርስቶስን ምሳሌ ጠቅሰው ይናገራሉ። ምዕራፍ ስምንት ላይ ምንድነው ያለ ለወልደ እጓለ እመሕያው አልቦቱ ኀበ ያሰምክ ርእሶ ወልደ እጓለ እመሕያው ክርስቶስ ራሱን የሚያስጠጋበት የለውም ይላል። ክርስቶስ በዚህ ዓለም ሲያስተምር ቤት አልነበረው እና እንዴት ሆኖ ይኖር ነበር ከተባለ ቀን ቀን በምኩራብ ሲያስተምር ይዋለ፣ ሌሊት ሌሊት ደብረ ዘይት ከተራራው ላይ ወጥቶ ያድር ነበረ፣ ይላል። እና ፍጹማን የሆናችሁ እንደሆነ አብሰለስቱ ቤት በዚህ ዓለም ቤት እንስራ ብላችሁ አታስቡ። እስመ ፈላሴ አነ ውስተ ምድር እንዳለ ቅዱስ ዳዊት በዚህ ምድር ላይ እንደ ስደተኞች፣ እንደ መጻተኞች እንደሆናችሁ አስባችሁ የሰማይውን ቤታችሁ ስትሰሩ ኑሩ ይላል። ይህ ለፍጹማን ዓለምን ለናቁ፣ በዚህ ዓለም ላላችሁ ሰዎች ግን ህሊናችሁን ቤት በመስራት ብቻ አትስሩ አልተባለ፣ ነገር ግን ህሊናችሁን በዚያ ብቻ ወስናችሁ አትቅሩ። ምድራዊ ቤታችሁን ከሰራችሁ በኋላ ሰማያዊ ቤታችን ሰርተናል ብላችሁ አስቡ። የምድሩን ቤት ብቻ ብንሰራ በምድር የሚቀር ስለሆነ፣ ስለዚህ አበላላችንን፣ አለባበሳችንን እንደዚሁም አኗኗራችንን በዚህ መልኩ ሰለስቱ ቤት እንድንቃኝ ነግረውናል ማለት ነው። በዚህ ልክ ተመስርተን በአዲስ ኪዳን ርኩስ የሆነ ነገር እንደሌለ፣ እንደዚሁ ወንዶች ሴቶች፣ ሴቶች ወንዶችን ልብስ መልበስ እንደማይገባቸው፣ ለዚህ ዓለም ቤት ከሚገባው በላይ መጨደቅ እንደማይገባን፣ በዚህ መልኩ ሰለስቱን ቤት አስተምረውናል መክረውናል ማለት ነው። ለዛሬው ይህንን ከተመለከት በቀጣይ ሌሎችን ነገሮች የምንመለከት ይሆናል። እስካሁን ድረስ ያስተማረን የገሰሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆያል።